እራትራት ባይሆን እራቱን አንቺ ጋብዝኝ ምሳውን እኔ ልጋብዝሽ ግን ምን ተገኝቶ ነው ምንም አልተገኘም ምነው ሰሞኑን ጥሩ ስላልነበርክ ነዋ አንዳንዴ በጥሩ ሙድ ብናወራ እንግባባለን ብዬ አስባለሁ አንተ እኮ ግራ አጋባኝ ምንም ግራ የሚያጋባ ነገር የለም አለ እንጂ ገንዘባችን ይዘን እንኖር ስል ከካሌብ ጋር ታረቂ ትላለህ ምክንያት ስላለኝ ነው ቆይ ምንድን ነው እያደረክ ያለው ካሌብ? ምን አደረኩት? ይህ ስነ ስርዓት ነው አልገባኝም። እባክህን ገብቶሀል። የቱ? አዎ ቤትህን ያለሁት ግን ለወደ ብዬ ሚስቴን የምሰጥ ሰው አይደለሁም። ቆይ ተረጋጋና ሀሳብህን ንገረኝ። ከሄዱ ጋር ሆናችሁ መንገድ ላይ ተናችኋል። አባዬ ጋር መታ ነበር ሸኘኋት። ቆይ ችግር አለው? ችግር የለውም፣ ግን በቃ ዳንኤል፣ ለካ እንደዚህ ወረድ አስተሳሰብ ነው ያለ። ይኸውልህ ካሌብ፣ ለንግግሬ ቅርታ፣ ግን ታውቃለህ በእሷ በኩል ለመጡብኝ ነው እንደዚህ መሆን በቃ የልብህን ተናግራ ልታስተባብል ነው። ይኸውልህ ካሌብ፣ ቆይ ላስረዳ። አታስረዳኝ! አንተ ታማግጣለህ። ታማግጣለ ማለት ነው። እንደምትጠራጠረኝ ሰማኛለ። እኔ እንደ አንተ ባለጌ አይደለሁ። እንዴት ዋላችሁ? እንዴት እንዴት ነሽ?

ትሁት በክፍል 28 እንደተመለከት ነው። ቲና አሁንም ቤቱ የራሷ እንደሆነ እያሰበች ቤቱን በአንድ ግር አቁመዋለች። ከሄደችበትም ተመልሳ ቤቱን እየበጠበጠች ነው የምትገኘው። አሁን ማስወጣት ትችላለህ፣ መንቅሬ ነው ማስወጣችሁ እያለች ከዳኒ ጋር ኃይለኛ ጭቅጭቅ ላይ ገጥመዋል። ዳኒ በመሀል አጣብቂኝ ውስጥ ገብቷል። አንዴ የቲና አንዴ ደግሞ የኤደን ነገር አጣብቂኝ ከቶታል። ኤደንም በቃኝ፣ ሰለቸኝ፣ ጥበቃ እባክህ ተስፋ አትስጠኝ፣ አንድ ነገር ወስን እያለች ነው በሌላ ኑ ቲና ተስፋ የሌለው ነገር ይዛ እንደ እንዳልሆነ ታይ እያላት ነው። ሆኖም ግን ቲና ልትሰማው አልፈለገችም። እዚህ በዛሬ ክፍል ምን ይፈጠር ይሆን? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ እንደተለመደው በትሁት ክፍል ሀያ ዘጠኝ ተመልሰን መጥተናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዳኒ በጣም ተጨንቋል። ላብ ለካሌብ አባትም እባክህን እቺን ልጅ ልንመልሳት ይገባል እያለው ነው። የካሌብ አባትም ተዋት የምትሄድበትን መንገድ እራሷ ታውቃለች እያሉት ነው። ቲና አሁን ላይ አበዝተዋለች። ተርፍ አልፋ ተርፋ የካሌብን አባት በስማቸው የካሌብ አባት ብላ እየጠራች ነው። አባዬ ማለቱን ትታ ማለት ነው። ሆኖም ግን የካሌብ አባት ምንም ነገር እያሉ አይደለም እባክሽ ልጄ ንግግርሽን አስተካኪ እያሏት ነው። እናም ለየተለየ የተለየ ባህሪ አመታለች። ቲና አሁንም የራሷ ቤት መስሏት ሁሉንም እየበጠበጠች ነው። ለማስወጣትም እየቃጣት ነው። በዚህ መሀል ዳኒ አባዬ ካልሆነ አንዱን ቀንስና እያለ ነው። የካሌብ አባትም ልጄ የራስህ እኳስ መሰልከው እባክተ ወኝ በማለትም ተናግረውታል። ዳኒ በጣም ተጨንቋል። ቲና እባክሽን ተረጋጊ እየሆነ ያለውን ነገር በእርጋታ ተመልከቺ ቢላትም ልታዳመጥ አልቻለችም የተፈጠረ ነገር ካለ ንገረኝ ምንድነው እሱ የምትርበተበተው አሁን እኮ ባለቤት ነኝ በማለትም ለዳኔ እየነገረችው ነው ዳኔ ግን የሚያውቀው ነገር ስላለ እባክሽ ቲና ተረጋጊ አሁን ላይ ይሄድሽበት ያለው መንገድ ውድቀት እንጂ ኪሳራ የሚያመጣብሽ እያላት ነው እሷ ግን እባክህን አትንበጭበጭ እኔ እኮ ባለቤት ነኝ እያለች ይባስ ብላ ቤቱን ፎቶ አንስታ ለደላላ እያሳየች ትገኛለች። የዳንያብ የካሌብ አባትም በግርምት ነበር የሚመለከቷት። እሳቸው እንኳን መኖራቸውን እረስታ የፈለጋትን ነገር እያደረገች ትገኛለች። ገዥም እንዳገኘች ተደስታ ወደ ውጭ ወታለች። ከዳኒ ጋም ተገናኝተው ገዢ እንዳገኘችና በምን ያህል ገንዘብ እንዳገኘች መገመት እንደማይችል እየነገረችው ነው። ዳኒ ግን እባክሽን አረ ተረጋጊ፣ እንደውም የካሌብ አባት እያሉ ነው ይህን ነገር ያደረግሽው ብሎ እየጠየቃት ነው። አዎ ቤቴ እኮ ነው የፈለግኩትን ማድረግ መፍትሔ ነው እያለችው ነው። ዳኒ ግን እባክሽ አንቺ ልጅ ለሚመጣብሽ መከራ ለውድቀት አትቸኩይ፣ ተረጋጊ እያላት ነው። እሷ ግን በፍጹም አሁን መንቅሬ ነው ማስወጣቸው እያላት ነው እያለችው ነው። ዳኒ ግን እባክሽን አንድ ሳምንት ጠብቂን ተረጋጊ እያላት ነው። እሷ ግን መረጋጋት አልቻለችም። ዳኒ በጣም ተጨንቋል። በዚህ በኩል የኤደን ነገር እያስጨነቀ ነው። ኤደን ለተቀን ነገሮቹ ግራ እያጋባት እየመጣ ነው። በዚህ መሀል ዳኒ የምታውቀው ኤደን የምታውቀው ቲና እህቱ እንደሆነች ነው። ካሊብና አባትየው ደግሞ በነገሮቹ እየ እንዴት እየሄዱ እንደሆነ እንግዲህ በትዕግስት እየጠበቁ ነው በሌላ ጎን ደግሞ ዳኒ ለአባትየው በቃ መንገር አለብኝ አባዬ ይቅርብኝ ሁሉ ነገር እኔ ግራ ገብቶኛል በመሀል ተጨንቅያለሁ እያለ ነው። የካሌብ አባትም ልጄ ትችላለህ፣ መፈለግከውን ነገር አድርግ ብለውታል። እሱም አንድ ሳምንት እንድሰጠው ለቴና ነግሯት የሆነውን ሁሉ እነግርሻለሁ ግን ለአንድ ሳምንት እባክሽ ታገሽኝ እያለት ነው። እሷም እሺ እታገስሃለሁ እያለችው እያወራች ትገኛለች። በሌላ ጎኑ ኤደን ስለጨነቃት ለአባትየው ስልክ ደውላ ተገናኝተው እያወሩ ይገኛሉ። አባቴ ለየት ምክርህን እፈልጋለሁ። የአባትነት ምክር ለግሰኝ። አሁን ላይ ደከመኝ፣ ግራ ገባኝ እያለቻቸው ነው። እሳቸውም ልጄ ወደ ቤት እንሄድና ያለውን ነገር እናወራለን ብለዋታል። እሷ ግን ዳኒ ይከፈዋል፣ እናንተ ጋር ሲያስተዋውቀኝ ደስተኛ ነበረ። አሁን ለተቀን ግን ጥሩ ስሜት እየተሰማ አይደለም ብላ እያለች ነው። እሳቸውም ችግር የለም፣ እቤት ያለውን ነገር እናወራለን በማለትም ወደ ቤት ይዘዋት ሄደዋል። ትሁትም ቡና ፍልታላቸው እየተጨዋወቱ ነው። በዚህ መሀልም ኤደንም አባዬ የምትሰጠውን ብር እከልክለው የቤቱንም ነገር እንግዲህ እንዴት እንደሆነ አላቅም እያለች ነው። አብ የካሌብ አባትም እንዴ ልጄ፣ ስለዚህም ታውቂያለሽ በማለት ጥያቄ ጠይቀዋታል። አዎ፣ አባቴ ይሄ እኮ አጉል ተስፋ ይዞ ነው እኔንም ተስፋ እየሰጠኝ ያለው ቤትና አንተን ብር ልሰጠው እንደሆነ ሁሉንም አውቃለሁ በማለትም ነግራቸዋለች። የካሌብ አባትም ልጄ አይሆንም የሚለውን ነገር ልመጄ አይሆንም ለምንድን ነው የሚለውን ጥያቄ ስጠይቂ መልስ ታገኛለች። ስለዚህ ምንድን ነው የሚለውን ጥያቄ ጠይቂ፣ እናም ነገሮችን በእርጋታ አድርጊ ብለዋታል። እሷም አባዬ ደከመኝ እኮ አጉል ተስፋ ደከመኝ፣ እኔ የምፈልገው ንጹሕ ነገር ሰርተን የራሳችን ሕይወት መለወጥ ነው። እስከ መቼ የሰው እጅ እንጠብቃለን? እናም እያለች ነው። የካሌብ አባትም እዚህ ያወሩ እያለ፣ እንግዲህ ካሌብ ሊሸኛት ወጥቷል። በዚህ መሀልም እንግዲህ ዳኒና ትቲና መንገድ ላይ የተጨቃጨቁ ነው። እሱም እራት ልጋብዝሽ ምሳ ልጋብዝሽ ብሏታል። እሷ ደግሞ እንዴ እራት አይሆንም ወይ እያለችው ነው። አይ እኔ ምሳ ልጋብዝሽ ባይሆን እራቱን አንቺ ትጋብዥኛለሽ ብሎ እያላት ነው። ከዚህ በኋላም ወዴት እንደሚበሉ ተስማምተው እየሄዱ ሳለ ካሌብ ኤደን ሊሸኛት ወጣ ብለዋል። በዚህ መሀል ነበር መንገድ ላይ የተላለፉት። በዚህ የተናደደችው ቲና ይሄ ማይረባ እያለች እየተናደደች ነው። ዳኒም በመሀል ተናዷል። እሷም እንዴ አንተ ደግሞ ምን አናደደህ ብለዋለች። እንዴ እኔ አልተናደድኩም አንቺ ስትናደጂ ገርሞኝ ነው ብሏታል። ምክንያቱም ሌላ ነገር እንዳይታሰብበት በማሰብ ነው። ቲናም እንዴ እንዴት አባቱ እያለች ነው። ዳኒም እንዴ ልትፋጅ እኮ ነው። ምን ያናድድሻል ታዲያ? ነው አሁንም ታፍቅሬዋለሽ በማለት ጥያቄ ያቀርቦለታል። በአካንተ ደግሞ የማይሆን ነገር አዘዋርቅ በማለት በጣም ተናዳለች። በዚህ መሀልም ቲና ወደ ቤት ተመልሳለች። ካሌብም ኤደንን ሸኝቶ ወደ ቤት ተመልሷል። ድንገትም ወደ በር ላይ ከዳኒ ጋር ይገናኛሉ እሱም እንዴት እንደዚህ ታደርጋለህ ብሎ ካሌብን ተናግሮታል ካሌብም ከዚህ በኋላ አፍህን እኔ ላይ እንዳትከፍት እኔ እንዳንተ አይደለሁም አንተ የሰውን ሚስት ታማግጣለህ እንዴ በማለትም በነገር ነቅሮት ሄዷል ዳኔ በዚህ ተጨንቋል እውነትም አውቆብኝ ይሆን ወይ በማለትም እያሰበ ነው በዚህ መሃል ነበረ ካሌብ ወደ ቤት የገባው ካሌብም ወደ ቤት ሲገባ ቲና በብስጭት ልታናገረው ስትል እናፈሽን ዝጊ ከዚህ በኋላ ትንፍሽ እንዳትይ በማለትም ተናግሯታል እሷም ተመናቅራ እሰራልሃለሁ ከዚህ ቤት መንቅዬ ነው ማውጣ በማለትም ሄዳለች። በነገራችን ላይ ቲና ፍቺ ጠይቃለሁ ፍቺውን ስናርግ ግን ከዛ ቀድሜ አካውንት ላይ ያለውን ገንዘብ እንድታካፍለኝ እፈልጋለሁ ብሏታል። እሱም ከት ብሎ በመሳቅም ቤቱንም ወሰርሽ ደግሞ ብርም ትፈልጊያለሽ ብሏታል። አዎ ሁሉን ነገር እኩል እፈልጋለሁ ብሏታል። እንግዲያውስ ፍርድ ቤት የሚወስነውን ነገር አየዋለሁ። ፍርድ ቤት እኔን ጠይቀኝ በማለት መልስ ሰጥቷታል። በዚህ የተናደደችው ቲና ቤቱን ለቃ ወጥታለች። ዳኒ የቲና ነገር በጣም ግራ ገብቶታል። እየተቸኮለች ነው፣ ምክንያቱም የተደገሰላትን ድግስ የምታውቀው ታሪክ የለም። ይህንን ሁሉ ዳኒ ስለሚያውቅ ነው። ሆኖም ግን ሊነግራት አስቦ ቃል የተገባለት ብር ይቀራል በማለት ፈርቷል። ዳኒ ሁለት ያጣ ሆኗል፣ ወይ ከቤቱ አልሆነ፣ ወይ ከንስብ አበ የካሌብ አባት ግን ገንዘቡን ይስጡታ ይስጡት እርግጠኛ አይደለም። ምክንያቱም ምናልባት ወሬውን እንዳይነገር ሊሆን ይችላል በገንዘብ እየደለሉት ያሉ። ይሄን ግን ሊነቅ አልቻለም። ቲና ትሁት አንዳንዴ የምትመክረው ነገር ለዳኒ ሊገባው ይችል ነበር። ይህች ይገባ ነበረ። ሆኖ ግን እሱ ምንም ሊረዳ አልቻለም። በቃ ልክ እንደ ፈረስ ፊት ለፊት ብቻ ነው የሚጓዘው። ይሄም ይመስለኛል ለውድቀታቸው ምክንያት የሆነው እንግዲህ ቲና አሁንም እየዛተች እና እየፎከረች ትገኛለች። ከቤት መንቀዬ ነው ማውጣችሁ እኔ አይደለሁም እያለች እየዛተች ነው። ዳኒ እንግዲህ እባክሽን ተረጋጊ፣ እኔ ላንቺ ነው የምፈራልሽ፣ እነሱን አስወጣለሁ ስት ከማለት በፊት ግን ሻንጣሽን አዘጋጂ ብሏታል። እሷ ምንም እየገባት አይደለም፣ እየተፈጠረው ነገር ምንም አልተረዳችም። እንግዲህ በዚህ መሀል ነበረ ትሁት ቲና የካሌብ የካሊብ አባትና ኤደን ቁጭ ብሎ እየተጫወቱ ሳለ ካሊብ ወደ ቤት ገብቶ ኤደንን ሰላምታ ሰላም ብሎ ቁጭ በባሉበት ሰዓት ቲናና ዳኒ ድንገት በሩን ከፍተው የገቡት አባትየውም ደህናው አላችሁ የሚል ሰላምታ ሰጥተዋቸዋል። እውን ምን ይፈጠር ይሆን? ዳንኤል የፈራው ነገር ይደርስበት ይሆን? ቲራስ ምን የምትናገር ይመስላችኋል? እንግዲህ በቀጣይ ክፍል የምንመለከት ይሆናል። አሁንም ለቻናላችን አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ እንላለውኝ ኢትዮጵያ ሀገራችን ሰላም ያርግልን። አሜን።